አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሆይ ሁላችንም ሰላም ሰላም ብያለሁ። ታክሲ ነው እንግዲህ ታክሲን ማለም አጠር ያለች ቪዲዮ ላችሁ ይቀርብላችኋል። እንግዲህ በታክሲ ዙሪያ ሰፊ ማብራሪያ ያለው ወደፊት ልሰራላችሁ እችላለሁ። አሁን ግን ከአቶቢስ በህልም ማለም ከሚለው ከእሱ ልቀጥል ነበረ በጣም ቪዲዮ ይረዝማል ብዬ በማሰብ ይችን ደግሞ በሁለተኛ ቪዲዮ እዚ ቀጥ የምስራ ብዬ ነው። ታክሲን በህልም ስታልሙ የሚሰጠውን ፍቺ ይላችሁ ቀርብ ያለው ላይክ አድርጎ ሰብስክራይብ አድርጎ ወደ ህልሙ ገባለሁ። አንድ ሰው አሁን የተፈታ ያላገባ ያገባች የሚል የለም፣ ለሁላችሁም ነው። ጥርምጥን ምጥን ያለች ናት። እንግዲህ ታክሲ ስትጠብቁ፣ ታክሲ ስትገቡ፣ ምጥን ያለች ፍቺ ናት ማለት ነው። ቀጥ እንጀምራለን አንድ ሰው በህልሙ ታክሲ እየነዳ እንደሆነ በህልም ካየ ከእሱ ጋር አንዲት ሴት ካለች ማለት ነው። እንግዲህ ታክሲ እየነዳ በህልሙ ሴት አብራው ካለች ይሄ ፍቺ ምንድን ነው? እራሱን በቅሌትና በችግሮች የተሞላ ሁኔታ ውስጥ እንደሚያገኝ ሊያመላክት ይችላል። ታክሲ እየነዳ አንድ ወንድ ማለት ነው ከሴት አጠገብ አጠገቡ ሴት ተቀምጦ ከሆነ እንግዲህ የሚያዋርድ ስራ ውስጥ ሊገባ ነው ማለት ነው። በኋላ ሳያውቀው እሱ ተዋርዶ ሚስጥሩ ወጥቶ ይኸው ወይም ደግሞ የሆነ ነገር ተጋልጦ ያገኘዋል ራሱ ማለት ነው። የሆነ ዜና ሰበ ውርደት ውስጥ ይገባል። ከጎኑ ሴት አስቀምጦ ታክሲ የነዳ አንድ ወንድ ከተመለከተ ማለት ነው። ነገር ግን ምናልባት እምነት ካለው ወይም ጠንካራ ውስጡ ጠንካራ ከሆነ ከነዚህ ችግሮች ይህን ችግር ማሸነፍ እና ከነዚህ ነገር መውጣት ይችላል ማለት ነው። ለምሳሌ እንዴት አይነት መሰላችሁ ሳያስበው አንድ ጊዜ ኢየሱስ ክርስቶስን መጥራት የሚያስፈልግም እና ድንገት የሆነ ነገር ደብቆ በሚዲያም የሆነ ነገር ሲያረግ ደብቆ ወይም የሆነ ነገር ተደብቆ ከሆነ ድንገት ወጥቶ ያቅሌት በሰዋፍ ይገባል። በቃ እንዴ ከሊኮ እናደረገ እንዴ ከሊኮ እናደረገ ይባላል ማለት ነው። አጠገቡ ታክሲ ሴት አስቀምጦ የሚነዳ በህልም ማለት ነው። ግን ይሄን ነገር በጣም እሱ ጠንካራና መቋቋም የሚችል ከሆነ ከዛ ችግር ችግሮቹን ቶሎ ያስወግዳል፣ ወይም ከዛ ችግር ይወጣል ማለት ነው። ሌላው ደግሞ ታክሲው ከውስጥ እና ከውጭ ማራኪ ገጽታ ያለውን ታክሲ ማየት ደግሞ ህልም አላሚው መልካም ስምና ታማኝነት እንዳለው ያሳያል። ታክሲው ከውጭ ሲያየው ቆንጆ ነው፣ ከውስጥም ሳይው ጽድት ያለ ነው። እንደዚህ አይነት ህልም ከተመለከታችሁ ማንኛቸው ማለት ነው እናንተ አላሚዎች መልካም ስም እንዳላችሁና ታማኝ እንደሆናችሁ ይገልጻል። ቆንጆ የሆነ ታክሲ ከውስጥም ከውጭም ጽድት ያለ ታክሲ በህልም ከተመለከታችሁ ማለት ነው። አንዲት ያላገባች ሴት ደግሞ በህልሟ ታክሲ ከተመለከተች ይህ በህይወቷ ውስጥ አዳዲስ እና ወሳኝ ገጠመኞች ላይ መሆኗን አመላካች ነው። አዳዲስ ነገሮች ወይም አንዳንድ አጋጣሚዎች እያጋጠሟት ነው። በቃ በህይወቷ አንዱ ሲሄድ አንዱ ይመጣል። የሆነ ነገር ስታገኝ የሆነ ነገር ይመጣል። ልክ ታክሲ ከመጠ ከአየች በህልሟ ብዙ አጋጣሚዎች ወደ ህይወቷ ጥሩ ጥሩ አጋጣሚዎች ወደ ህይወቷ እየመጣ ነው ማለት ነው። ታክሲው በህልም ውስጥ ንጹህ ከሆነ ደግሞ ያየችው ታክሲ ይህ ማለት ወደፊት በእኩዮቿ መካከል ትልቅ ቦታ ሊኖራት ይችላል ማለት ነው። እንዲሁም ከእኩዮቿ የበለጠ ትልቅ ቦታ ታገኛለች ማለት ነው። ንጹህ ታክሲ ያላገባት ሴት ልጅ ከተመለከተች ማለት ነው። በታክሲ ውስጥ እየተጓዘች እንደሆነ ታክሲ ውስጥ ተገብታ በህልሟ እየተጓዘች እንደሆነ ከተመለከተች ደግሞ በስራ ላይ ስኬታማ ስራዋን መቀጠሏል። እሷ ጎበዝ ናት፣ ስራ ናት። ወይም ደግሞ ስራ ራሱ ብትሰራ በጣም ያለ ምንም እንቅፋቶች በስኬታማነት ስራዋን እንደምትቀጥል ወይም ስራዋን እንደምትሰራ ያመላክታል። ታክሲ ውስጥ ገብታ ስትሳፈር፣ በታክሲ ስትሄድ ያለመች ያላገባች ሴት ልጅ ማንኛውም ስራ ላይ በጥንካሬ እንደምትሰራ እና ማንኛውም ችግር ሲያጋጥማት ደግሞ ችግሮቿን በሙሉ አስወግዳ በደንብ ስራዋን በአግባቡ እንደምትሰራ ያመላክታል። ወይም መወጣት እንደምትችል ያመላክታል ማለት ነው። በህልሟ በጉዞ ወቅት በእንግዲህ በጉዞ ወቅት የ በታክሲ እየተጓዘች የታክሲ ብልሽት ካጋጠማት ማለት ነው ይህ የሚያሳየው የእርሷን እድገት ሊያደናቀፉ የሚሞክሩ ተቃዋሚዎች ጋር እንግዲህ የማይረቡ ጓደኞች ጋር እንደምትገናኝ እንደገና ደግሞ አሁን ለምሳሌ ማለት ነው፣ በህልሟ ታክሲ እየተጓዘች ታክሲው ተበላሸ ማለት አንድ ሴት እንግዲህ መንገዷ ብዙ ነው። ከብዙ ሰው ልትተዋወቅ ትችላለች። ከወንድ ጋር ከሴት ጋር ልትተዋወቅ ትችላለች። እና እነዚህ ደግሞ ከስራ ከመንገዷ ከአላማዋ የሚያደናቅፋት ሰዎች እንደምትተዋወቅ እነዚህ ሰው ይሄ የቀረበች ወንድም ሊሆን ይችላል፣ ምናልባት ብትቀርበው ሕይወቷን አበላሽቶ ወይም ደግሞ አላማዋን እንዳታሳካ አድርጓት ከሕይወቷ ዞር ይላል ማለት ነው። በአጠቃላይ በብዙ ፈተናዎችና ችግሮች ያጋጥሟታል፣ ወይም ደግሞ ስኬቷን ለማሳካት የምትፈልገው ግብ ላይ ለመድረስ ቀላል አይሆንላትም ማለት ነው። በሕልሟ በታክሲ ተሳፍራ ታክሲው ብልሽት ካጋጠመው፣ ከመንገድ ላይ ብልሽት ካጋጠመው፣ ይህች ሴት ብዙ ሰዎች የሴት ጓደኞች ሊሆን ይችላሉ፣ ወንዶች ሊሆን ይችላሉ፣ የምትፈልገው ቦታ ላይ እንዳትደርስ ይቃወሟታል፣ ያበላሽባታል። በሀሳብም ሊሆን ይችላል ከኋላዋም ሊሆን ይችላል ብቻ ነገሮች እንዳይሳካላት ስርስር የሚያበላሽ ጓደኛ ወይም የሚያበላሽ ሰው አለ ማለት ነው። ታክሲ ሲበላሽ ከተመለከተች ማለት ነው እና በቃ ጉዟም ወይም ህይወቷ ቀላል እንደማይሆንላት እንዲሁም ደግሞ ስኬቻሌ በቀላሉ እንደማትደርስ ነው የታክሲ ብልሽትን አንድ ሴት ልጅ ከተመለከተች ማለት ነው። ሌላው የታክሲ ጌቷ ጥሩ ለምሳሌ፣ ኖርማል አንድ ቆንጆ ታክሲ ከተመለከተች ደግሞ ጥሩ ባህርይ ያለው ጥሩ የህይወት አጋር ያጋጥማታል ማለት ነው። ታክሲን ንጹህ እና ጥሩ ምንም ያልተበላሸ ኖርማል ታክሲ ከተመለከተች ደግሞ ባህሪ ጥሩ የሆነ የትዳር አጋር ወይም ደግሞ የፍቅር አጋር ያጋጥማታል ማለት ነው። አንድ ወንድ በህልሙ ውስጥ ታክሲ ለቆ መውጣቱን ካየ እንግዲህ ከታክሲ ውስጥ ነበረ፣ ከታክሲው ከፍቶ በህልሙ ሲወርድ ከተመለከተ ይህ በህይወት ውስጥ የተወሰነ ደረጃው መደምደሚያ ወይም የዕለት ዕለት እንቅስቃሴው ለማስወገድ ያለውን ፍላጎት ሊያንጸባርቅ ይችላል። ለምሳሌ ከታክሲ መውረድ የሆነ ነገሮች ሲጠናቀቁ ነው። የሆነ ነገሮች ሲበላሹ እንደማለት ነው። የሆነ ነገር ሲያጣ እንደማለት ነው። ሌላው ደግሞ ከታክሲ ክፍያ ሳይከፍል ከታክሲ እንደወረደ ከተመለከተ የታክሲውን ብር ሳይሰጥ በህልሙ ብር ሳይከፍል ከታክሲ በህልሙ ሲወርድ ከተመለከተ ይህ ፍቺ ደግሞ የሚያሳየው በሌሎች ሰዎች መብት ላይ መጥፎ ተጽዕኖ የሚያሳድሩ ድርጊቶችን እንደሚያደርግ ያመላክታል ማለት ነው። እንግዲህ ታክሲ ሳይከፍል ወረደ ማለት አንዳንድ ሰዎችን በእውነታው እነሱ ላይ ተጽዕኖ የሚያሳድሩ እነሱ ላይ ችግር የሚያመጡ ነገሮችን እንደሚፈጠር ህልም አላሚው ያመላክታል ማለት ነው። ሌላው መኪናው ላይ አብረው በታክሲ ውስጥ ማለት ነው ከጓደኛው ጋር ወይም ደግሞ ከሆነ ሰው ጋር ሆኖ ከዛ ከታክሲው ሁለቱም አብሮ ሲወርዱ ከሰው አብሮ ካለው ሰው ጋር ብቻ በአጠቃላይ በህልሙ አብሮ መኪናውን ለቆ ሲወርዱ ወይም ከታክሲ ሲወርዱ ከተመለከተ ስራ ወይም ግንኙነታቸው ማብቃቱን ያመላክታል። እንግዲህ አንድ ወንድ ምናልባት ከፍቅረኛው ጋር አብሮ ታክሲ ውስጥ ነው። ሁለቱም ከታክሲ ሲወርዱ ከተመለከተ ግንኙነታቸው እንደሚያበቃ ነው። ምናልባት ከወንድ ጓደኛው ጋር በአንድ ታክሲ ተሳፍሮ እየተጓዘ ሳለ በህልሙ ከታክሲ ሁለቱም ሲወርዱ ከተመለከተ የሁለቱ ጓደኝነት የሁለቱ ጓደኝነት ማብቃቱን ወይም ደግሞ በመካከላቸው የጋራ ስራ ካለ ያ የጋራ ስራ መጠናቀቁን ያመላክታል ማለት ነው። ሌላው በመካከላቸው ያለው ከማንኛውም በቃ ከሰው ጋር ከዛ ከለ አብራችሁ የምታውቁት ሰው ጋር ከዛ ሰው ጋር ከታክሲ አብራችሁ ከወረዳችሁ ከዛ ጋር ከዛ ሰው ጋር የሚያገናኛችሁ ማንኛውም ነገር ያቆማል ማለት ነው። ከቢጫ ታክሲ ላይ መውረድን ማየት ደግሞ እንግዲህ ቢጫ ታክሲ ላይ አንድ ህልም አላሜ በህልሙ ሲወርድ ከተመለከተ ጠንክሮ ጠንክሮ መስራት ጠንክሮ መስራት የሚሰራ ነበረ። ጠንካራ ሰራተኛ ነው በእውነታው። በህልሙ ከቢጫ ታክሲ እንደወረደ ከተመለከተ ደግሞ ያጠንክሮ የሚሰራውን ስራ ማቆሙን ወይም መጠናቀቁን ሊያመላክት ይችላል። በቃ ጥንካሬውን ሊያጣ ይችላል ወይም ደግሞ ስራውን ሊያጣ ይችላል። በቃ ምንም ጥንካሬውን ያጣል እንደማለት ነው። ከነጭ ታክሲ ደግሞ ሲወርድ ከተመለከተ የተግባርና የኃላፊነት ጊዜውን በተሳካ ሁኔታና በሰላም እንዲጠናቀቅ እንደተጠናቀቀ ሊጠቁም ይችላል። ለምሳሌ ከነጭ ታክሲ ላይ አንድ ህልም አላሚ በህልሙ ሲወርድ ካየ ምናልባት ኃላፊነት የተሰጠውን ስራ በአግባቡ እንደተወጣ ወይም ደግሞ ማንኛውንም ስራ በተሳካ ሁኔታ እንዳጠናቀቀ ያመላክታል። ከቢጫ ታክሲ ግን ከወረደ ምንድን ነው የሚሆነው? አቋሙን እንደሚያጣ ወይም ደግሞ ጠንክሮ መስራቱን ሊያቆም እንደሚችል ይናገራል ማለት ነው። አንድ ሰው ከታክሲ ሲወጣ ማየት በሌሎች ላይ ያለውን ስልጣን መጥፋቱን ሊገልጽ ይችላል። እንግዲህ አንድ ሰው ከታክሲ ሲወጣ እንዲሁ ከተመለከተ ደግሞ በሌሎች ሰዎች ላይ ያለውን ስልጣን መጥፋቱን ሊገልጽ ይችላል። ይህ ሰው ደግሞ ታዋቂ ወይም ታዋቂ ከሆነ ለምሳሌ አንድ ታዋቂ ሰው በህልማችሁ ከታክሲ ሲወርድ ከተመለከታችሁ በቃ ይሄ እውቅናው በሞላ አሽቆልቁሎ ሰዎቹ ተገልብጠው ይሄ እኮ እንዲህ ነበር፣ ይሄ እኮ እንዲህ ነበር ብሎ እውቅናው እንደሚጠፋ ወይም ደግሞ የነበረው ደረጃ ሊወርድ እንደሆነ እንደሚወርድ በቃ ሰዎች በአጠቃላይ መጀመሪያ ከፍ ከፍ ከፍ አድርገው ላይ ሰቅለውት ነበረ። ከዛ በኋላ እናንተ በህልማቸው የምታውቁት ታዋቂ ሰው ከታክሲው ሲወርድ ካያቸው በቃ እንዳለ ሰው በሙላ እንደሚጠላውና እውቅናውን ዝቅ እንደሚያደርጉበት ወይም እንደሚያስቆለቁል ያመላክታል ማለት ነው። አይታወቅም፣ መንግስትም ሊሆን ይችላል ከታክሲ ሲወርድ ካያችሁ ተመሳሳይ ነው። ያንን ደረጃ ማጣትን ነው። በቃ የሆነ ሰው በምናም በማንኛውም መንገድ የምታውቁት ሰው ትልቅ ነገር ካለውና ከታክሲ ሲወርድ ካያቸው ያን ነገር እንደሚያጣ ነው፣ በቃ በአጠቃላይ የሚያመላክተው ታክሲ ከታክሲ ሲወጣ ከተመለከተ። ሌላው አንድ ወንድ በህልም ታክሲ እየጠበቀ እንደሆነ ማንኛውም ሰው አንድ ሰው ነው የሚለው እዚህ ጋር፣ ማንኛውም ሰው በህልሙ ታክሲ እየጠበቀ እንደሆነ ከተመለከተ ይህ በህይወት ውስጥ የተከበሩ ቦታዎችን እና የመሪነት ሚናዎች ላይ የመድረስ ፍላጎትን ሊያመላክት ይችላል ታክሲ ስንጠብቁ ደግሞ እናንተ የምትፈልጉት የሆነ ከፍ ያለ ነገር አለ እሱን እየጠበቃችሁ እዛ ላይ ለመድረስ እያሰባችሁ እንደሆነ ያመላክታል መሪ ለመሆን አስተዳደር ለመሆን የሆነ ቦታ ላይ ለመድረስ እንደምትፈልጉ ነው ታክሲ ስንጠብቁ ከታክሲ መውረድ ደስ የማይልፍች ነው ያለውን ነገር ማጣት ነው ማለት ነው እሺ ስለዚህ በህልም ውስጥ ያለው ታክሲ ቢጫ ከሆነ ይህ በህይወት በህይወት ሂደት ላይ ተጽዕኖ የሚያሳድር ወሳኝ ደረጃ ወይም ታዋቂ ክስተት አቀራረብን ሊገልጽ ይችላል ማለት ነው። ከምታውቁት ሰው ጋር ቁሞ ታክሲ መጠባበቅ፣ እንግዲህ ከምታውቁት ሰው ጋር ታክሲ እየጠበቃችሁ ከሆነ ይሄ አዲስ ፕሮጀክት ወይም ከዚህ ሰው ጋር ሽርክና ላይ ለመግባት እየተዘጋጃችሁ እንደሆነ ይጠቁማል። ወይም አዲስ ስራ አብራችሁ ለመጀመር ወይም የጋራ ስራ አብራችሁ ለመስራት እያሰባችሁ ወይም ልጀምሩ እንደሆነ ያመላክታል። ለምሳሌ ከጓደኛችሁ ጋር ታክሲ እየጠበቃችሁ ከሆነ ምናልባት ከዚህ ህልም በኋላ ወይ እሱ ወይ አንተ ሀሳብ ታፈልቆና አብራችሁ የመስራት ወይም ደግሞ እሱ ከተቀጠረበት የስራ ቦታ አንተም እዛ ገብተህ ወይም አንቺ እዛ ገብተሽ አብራችሁ የመስራት አጋጣሚ እድሉ ሊያጋጥማችሁ ይችላል። ሁለታችሁም አንድ ላይ ታክሲ ስትጠብቁ ከተመለከታችሁ ሁለታችሁ የምትደርሱበት አንድ አላማ፣ አንድ መንገድ አለ ማለት ነው። የምታስቡት አንድ ነገር አለ። ያን ነገር አብራችሁ ትደርሱበታላችሁ፣ ወይ አብራችሁ ትሰራላችሁ፣ ወይ አብራችሁ ጋራ ስራ ሽርክና ትሰራላችሁ፣ ወይ የሆነ አብሮነት የሚያሳያል ማለት ነው። ከማያውቁት ሰው ከማያውቁት ሰው አጠገብ ተቆምቁማችሁ ደግሞ ታክሲ ስትጠብቁ ከተመለከታችሁ እንግዲህ የማታውቁት ሰው ጋር ቁማችሁ ዝም ብላችሁ ታክሲ የጠበቃችሁ በህልም ከተመለከታችሁ ግልጽ ያልሆነን አላማ ለማሳካት ያላችሁን ፍላጎት ግቦችን በቃ ተስፋ አለ፣ አደለ? አላማችሁን ግልጽ አድርጋችሁ አልሳላችሁም። በቃ የሆነ ቁጭ ብላችሁ ሀብታም ብሆን እንደው በቃ ሚሊየነር ብሆን ግን እየነሳ ግልጽ ያለ አላማ ከፊት ለፊታችሁ ስላችሁ ለዛ ነገር እኮ እየጠራችሁ አይደለም፣ እንዲሁ ብቻ በተስፋ ከማታውቁት። እንግዲህ የማይታወቅ ከሆነ ማለት የማይታወቅ አላማ የማይታወቅ ግብ የማይታወቅ ያልተሳለ እንትን ማለት ነው። ዝም ብላችሁ በቃ በተስፋ ብቻው ውይ እንደው በቃ ሚሊዮነር በሆንኩ እንደው ሀብታም በሆንኩ የሆነ ጊዜ በ በቃ አውሮፓ ሄጅ እንዲ አድርጌ እንዲሁ ዝም ብላችሁ ልተገቡት የማይቻል በደመ ነፍስ ብቻ የምታስቡት ስራ ማለት ግልጽ ያልሆነ ከሰው ጋር ከምታውቁት ሰው ጋር ግን ታክሲ ስጠብቁ ካለማችሁ ያ የምደርሱበት ነገር አንደኛ፣ ሰውየው የአብሯችን ቆሞ ታክሲ የሚጠብቀው የምታውቁት ስለሆነ የምትደርሱበትም የሚታወልደርሱበት የምትችሉት። ሁለተኛ ከዚህ ሰው ጋር ተገይዛችሁ ስራ የመጀመርና አንድነት ቢሆን አብራችሁ የሚጀምሩት ነገር እንዳለ ነው። የማይታወቅ ከሆነ ደግሞ ግልጽ ያልሆነ ግብ ወይም ግልጽ ያልሆነ አላማ ሳታስቀምጡ እንዲሁ በሀሳብ ብቻ በቃ በምኞት ማለቅ መሉት የግልጽ አላማ ከፊት ለፊታችሁ ሳታስቀምጡ ማለ ማለት ነው። ሌላው ሌላ ታክሲ ስትፈልጉ ማለት ደግሞ ግዴታዎችን ለመወጣት እና አስፈላጊ ተግባራትን ለማከናወን ፈጣን እና ቀልጣፋ መንገዶችን የመፈለግ ፍላጎታቸውን ሊያመላክት ይችላል። ታክሲ ስትፈልጉ ደግሞ ካለማችሁ ማለት ነው፣ እንደው በቃ በዚኛው አቋራጭ፣ እንዲሁም በዚኛው አቋራጭ በቀላሉ የሆነ የምትፈልጉት ቦታ ላይ ለመድረስ አማራጮችን ወይም ደግሞ ቀልጣፋ መንገዶችን እየፈለጋችሁ እንደሆነ ያመላክታል ማለት ነው። የታክሲ መፈለግ ለምሳሌ በዚህ አንድ ምሳሌ ልስጣችሁ። በአውሮፓ ለመውጣት ለምሳሌ በባህር አቋርጣችሁ በምን አቋርጣችሁ እዛ ሊቢያ ደርሰች ምን ስ ምን ስንት ነገር አሳልፋችሁ ከመሄድ ይልቅ በሆነ በቃ ኦንላይን ላይ ገብታችሁ ለምሳሌ ሰርች አድርጋችሁ ምሳሌ ነው የምላችሁ በቀላሉ አፕላይ አድርጋችሁ የሆነ በስራ እድል ወይም ደግሞ በትምህርት እድል ለመውጣት ቀልጣፋና ቀላል አማራጮችን በህይወታችሁ መጠቀም እንደምትፈልጉ ያመላክታል። ይህ ግልጽ ለማ እንደው በግልጽ እንዲሆንላችሁ ይህን ምሳሌ ወሰድኩት። አባጣ ጎርባጣ ተራራ ዳገት ወጥታችሁ የምትፈልጉበት ነው የምትፈልጉትን ከማሳካት ይልቅ በቀልጣፋና በፈጣን እንዲሁም ቀለል ባለ መንገድ የምትፈልጉትን ለማግኘት እንደምትጥሩ ያመላክታል ማለት ነው። በአጠቃላይ ታክሲ ስትፈልጉ ካያችሁ ታክሲ ፈጣንም፣ በዛ ላይ ደግሞ ቶሎ አድራሽም እዛም እዛም ቶሎ ስለሚጥል ማለት ነው በነቀሽ ሌላው ባልታወቀ ቦታ ታክሲ መፈልግ፣ የማታውቁት ቦታ ላይ ደግሞ ሄዳችሁ ታክሲ ስታስፈልጉ ከተመለከታችሁ ይሄ ህልም አላሚ ፈተናዎችን ለማሸነፍ ወይም በህይወት ውስጥ ሊያጋጥሙ ከሚችሉ ችግሮች ለመራቅ የሚያደርገውን ጥረት ያሳያል ማለት ነው። ከማታውቁት ቦታ ሄዳችሁ ደግሞ የማታውቁት ሰፈር ሄዳችሁ ሳክሲ ስትፈልጉ ካያችሁ አሁን ከፈተናዎች ወይም ከችግሮች ለመራቅ የምታደርጉትን ጥረት ያመላከታል ማለት ነው። በአጠቃላይ እዚህ ውስጥ ያልተገለጸ አንድ ጣል ላደርገው የምፈልገው አንድ ሴት ለምሳሌ በታክሲ ውስጥ ስትጓዝ ይሁን ደግሞ ታክሲ ባህል መካሄድ ታክሲ ጊዜያዊ ህይወትንም ያመላክታል። ጊዜያዊ ማለት ጊዜ ግንኙነትን እንዳያመላክት ይችላል። ምናልባት ከስራው ከስኬቱ ከሱ ውጭ ታክሲ ጋር ከፍቅረኛዋ ጋር ስትጓዝ ወይም ታክሲ ፍቅረኛዋ ጋር ጠገቧ ቁጭ ብሎ እንደዚህ ጊዜያዊ የሚኖር ለምክንያቱም ታክሲ እዚህ ያደርሳል፣ እዚህ ያደርሳል፣ ሌላ ይጭናል። እንደዛ ስለሆነ አዘለቄታ የለውም ስለሆነ ዘለቄታ ህይወትንም ሊገልጽ ይችላል። ለነጠላ ሴት ማለት ነው። በተረፈ እነሱ ይሄን አድርገው ነው የፈቱት። ከዚህ በኋላ ደግሞ ምናልባት በሰፊውና በዝርዝር ካለ ይዤ እቀርባለሁ። ለጊዜው ግን ይህን ያገኘሁት ውድ ተመልካቾች ስለተከታተላቸው ከልብ አመሰግናለሁ። እዚ ላይክ እና ሰብስክራይብ አድርጉ። እስከመጨረሻው ድረስ ደህና ቆዩ። በቀጣዩ ቪዲዮ እስክንገናኝ ድረስ